ብዬ ዚህ ቤተሰብን የምናመረብር ስላልፈለግኩኝ ሲቀጥል ደግሞ አዲስ አበባ ሄደን እኔ እናንተ ቁጭ ብለን በስነስርዓት ከካሜራ ጀርባ የመሰናበቻ ቪዲዮ ቀርጭ የሄድኩትኝ በቃ አላደለ። ነገሮች ሲረጋጉ በውስጥ የሆነ ራሴን ሳረጋጋ አውራለው ላንተም እነግራለው ብዬ አስቤ ነበር። አንተን ቁጭ ብዬ አውርቼ ከዛ መለይ። እኔ እኮ ማለት ነው እነዚህ ልጆች ሀይሚና ብሩክ ሰው ተጣልተው ተጣልተው ማለት ነው ጭቅጭቅ ለሆኑ። እሚያምሩ ስስ ተጣልታችሁ ራሱ በቃ ሲያምሩ በቃ ተጣልተው ራሱ ማለት ነው። ግን ሲያምሩ ማለት ነው። የዛሬ ቪዲዮ እንደተረዳሁኝ ከሆነ ማለት ሀይሚ በፍቅር ነበር የመጣችው ማለት ነው። ከዛ ስታስበው ለምን በቃ ብሩክንም በዚህ አጋጣሚ ፕራንክ አላደርገው ምናምን የሚል ነበር የመጣችው ማለት ነው እንጂ እንደዚህ አምሮባት መቼስ ፕራንክ ለማድረግ አይመጣም አመጣጧ ማለት ነው። ይጅበት ይጅበት። አይ በደንብ ይጅበት እንዴ! እንደዚህማ በቀላሉ አድክሞሽ አስለፍቶሽ ከቤት ውጭ ብሎሽ በቀላሉ እንዳጠፋች ማለት ነው። እና የሆነ ሰዓት ሁሉ ሳቋ ሁሉ መጥቶ ነበረ ማለት ነው። እና ቤተሰብ ሰላም ሰላም፣ ውድ የማርታ ኢትዮ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? እኔ አለሁላችሁ እግዚአብሔር ይመስገን። ሆሎ ሰላም፣ ሆሎ መልካም። እኔ በጣም ደህና ነኝ የእኔ ምርጦች የኔ ምርጣ ምርጦች የኔ ፍቅሮች ማለት ነው። እና በጣም በጣም በጣም የምወዳችሁ የማከብራችሁ ፈቅዳችሁ ፈቅዳችሁ ብቻ እኔ ቻናል የመታችሁ ሰብስክራይብ ስለምታደርጉ ስለምትከታተሉ ኤቭሪቲንግ አመሰግናለሁ ማለት ነው እና ምን ብዬ ልንገራችሁ? ቃላት የለኝም። የሆነት ግን በተቻላችሁ ቅ አሁንም ሰብስክራይብ አድርጉኝ፣ ፑሽ አድርጉኝ፣ ደግፉኝ። እኔ እና የሚነቅመምን እኔ ፍቅራቸው እንዴት ሊደባኝ እንደሆነ ባይዘዊ ማለት ነው። ሀይሚሻ ፀጉርሽ ያምራል፣ ፍሬዞ የተሰራሽ ዊክ ያምራል ማለት ነው እና ሳታስቢ ማች ሆነሽ ከፀጉርሽ ጋር ከልብስሽ ጋር ማች ሆነሽ ፀጉሯና እንትኗ ጃኬቷ ማች ሆነ ማለት ነው እና በጣም በጣም በጣም በጣም አምሮባታል ማለት ነውና፣ በጣም ያማርብሽ ማለት ነውና፣ በመጀመሪያ ስላየውሽ ራሱ ደስ ብሎኛል ማለት ነውና፣ ትናንት ስጠብብን ታውቂያለሽ የሶሻል ድምቀተች አንድ ምንድ ነበረ አንድ ሆና ሺ ህዝብ ያን ጫጭች ሀይ ጀግና የዛ ሳት ነው የጋሽ ኩሩ ይበለቅ ጀግናው ነበር። ለአንቺ ነበር መዘፈን የነበረበት ይህ ዘፈን ማለት ነው እና እንደዛ ነው ምልሽ ማለት ነው። ይኔ እናት ሲቀጥል ሲቀጥል መጀመሪያ እንድሮ ላይ እንደገባች እንደተናገረች እንኳን በጣም ደስ በሚል ሁኔታ በቃ ይሆናል አደለ ሁሉን ነገር ለመናገር ዛሬ ብሩክም ያለውን ነገር ይልን ለመናገር ምናምን ነበር የመጣው። አነጋገሯ ችግሩን ፈተው ጀስት ሞር ደግሞ የበለጠ ሰው ለቤተሰቦቻቸው ለፋሚሊያቸው ምናምን ለማሳወቅ የመጡ ነበር የሚመስሉት ማለት ነው፣ አመጣጡ ሀይሚ ማለት ነው። እና ከዛ አንትና ላላችሁ ብሩኬ መጥቶ ማለት ነው፣ እየጠበቀችሁ እያለ ከኋላ መጡ ምናምን፣ አንገቷን ቀፍስ ያደርጋል። ወይኔ እንዴት ደስ እንዳለኝ! በቃ ምን ብዬ ልንገራቸው ቀ እንዴት ደስ እንዳለኝ ማለት ነው። ከዛ እሷ ድንግጥ ብላ እችዋን እንዲህ ምናምን ብላ የያዘችበት ሙመንት ምናምን በቃ አንጀት ነው የሚበላው ማለት ነው። አንጀት ነው የሚበላው ማለት ነው። እና በቃ አንጀት የሚበላችን በቃ በጣም በጣም በጣም በጣም በቃ ብዙ ነገር ነው በቃ እንደሚዋደዱ ምናምን ነው። ና ይበል ሰው ተጣልተው ችግራቸውን ሳይፈቱ ምን አይነት ሲያምሩ! በቃ ተጣልተው ራሱ ሲያምሩ፣ ማርያምን ሲያምሩ ማለት ነው። እና በቃ ሀይሚ ደግሞ ግን አንዳንድ ጊዜ አረ ግን ለቃላትሽ ምርጫ ከባድ እናንተ እኮ የስራ ባልደረባንም አይባል ሀይሚ አይባል። በእርግጥ መጀመሪያ እውነቷ የስራ ባልደረባ ነበሩ። ከዛ በኋላ ምሆር የሰው ልጅ ሲቀራረብ መግባባት ሲመጣ ምናም ብዙ ነገሮች የሚፈጠሩት አሁንማ፣ ከመግባባት አልፎ ጋሽዬና ሙሽዬ እንኳን ወደ ትውውቅ ደረጃ ደርሰዋል ማለት ነው። ተደበላቋል ማለት ነው። ነገሩ ማለት ነው። ግን ጀስት በጣም እንደምትወደው ነው ማለት፣ በጣም እንደምታስብለት፣ በጣም እንደምትጨነቅለት ለሱ ያላት ቦታ ኦ ማይ ጋድ በጣም ደስ ይላል ማለት ነው። ለብሩክ ያላት ቦታ ማለት ነው። እና ግን ምን መታ ከዛ የደበከኝ ነገር አለ ብላ ግግም ማለች የደበከኝ ነገር አለ የደበከኝ ነገር አለ ምናምን በስማ አስባቸ ሰዓት ከመሬት ተነስተው ሰው የደበከኝ ነገር አለ ምንድን የደበኩሽ ነገር አሁኑ ሰ ብሩክ አሁን ግራ ይገባል ማለት ሌላ ሁለተኛ ፕራንክ ብሩኬ አይ አይ ሀይሚ ግን ትችያለሽ የእውነት ትችያለሽ በቃ እውነት በቃ ሀሳብ እንዴት እንደሚመጣላት ራሱ ኔ አላቅም የእውነት ሰው በአንዴ ወደ እሱ እኮ በቃ ሰላም በቃ አባረርከኛል ለምናምትን በቃ ሀይሚ ዬልሽ እሱ እኮ አልፏል አለ እውነቱን፣ የትናንት ቀን ጥቅና ይመለስ መረ አልፏል ማለት ነውና፣ ግን ምንድን ነበረ እሷ ለካ በዛች ደቂዎት ነገር ታጠነጠ የሆነ ሳሌ እኮ ማለት ነው ሳውቋ መቶ ሁሉ ነበር ሳውቋ ስቃለች ራሱ እኔማ በቃ እንትን ምን ነበር በቃ አረም ምናም ፕራንክ ትላለች ምናም ብዬ ምን አመረች። በቃ ሂጂ አትምቺ ምናም እዛው ሊደባደቡ ሁሉ ማለት ነው። አይ አይ አይ ሁለት ልጆች ሁለት ልጅ። አሁን እኮ ችግር ነው እኮ አሁን። ብሩኬ በሰለ ሰው ቢሆን ያረጋጋ ነበረ። ሁለቱም አንድ አይነት ባህሪ፣ በእድሜ ዘሴም ተመሳሳይ። እና ማን ይሸነፍ? እስቲ መልሱ። ማን ይሸነፍ? አሁን ማን ይሸነፍ ማለት ነው። እና አይ ሀይ ሚሻ በቃ ትቻለሽ፣ በቃ እውነት ትቻለሽ። የምንልሽ እኮ በመኪናት ነው የምንወድሽ በመኪናት ነው። እና አንጫጫሹ ማለት ነው ብሩኬን ማለት ነው። እና ኦልሬዲ እኔ ብሩክ እስከማውቅ ድረስ ምንም አይነት ነገር የዋሸሻል ብያ አላስብም። ጀስት ወይ ድንገት የቤተሰብ ኬዝ ኖርማል ኢንኬዝ ሌላ ነገር ማወቅ ማትፈልጊው ነገር የሆናን ምናምን ብያ አስቤ እሱን ከደበቀሽ ነው እንጂ እሱን አስብ የሚደብቅሽ አይመስለኝም። እውነት ለመናገር የሚደብቅ አይመስልም ሲታይ ማለት ነው እና ብሩኬ የእኔ ሸበላ ተሽሎክም ዛሬ ትናንት ረ ብሩክ በሌላ ሰው ቪዲዮ አይቼዋለሁ። እሷ ያላየናት ማለት ነው ግን ቀሽት የሆና እምርምር ብሎባት ስላየነሽ በጣም ደስ ብሎናል ማለት ነው። ግን ተይ አንዱን ሳጨርሰው ወደ አንዱ ተደበላልቅበል። ያኛውን ችግር ሳትፈቱ ግም ብላ ደግሞ ሌላ ውሸት ዋሸከኝሃለሁ ዋሽተከኛል ዋሽተከኛል እኛ ራሱ ብናቀው ዋሽ ተገኛል። ግግን ብሎ ዋሽ ተገኛል። ምንድን የዋሸሁሽ ንገሪኝ፣ እኔም ልወቀው። አሁን አንዳንድ ጊዜ እኔም አላውቀዋለሁ። እንዲ ብሎ ራሱ ራሱ ራሱን በራሱ ሳይመረምሩ ላይቀርም ማለት ነው። ግን ኢንዌይስ ደስ ብሎኛል ማለት ነው። ማለት ጀስት በቃ ሀይሚሻት ይቻለሽ። በቃ እውነት ወደናል የፕራንክ ንግሥት የምንልሽ ማለት ነው እና ጀስት ባይ ዘ ወይ ወይ ነገ ለዚህ ቪዲዮ መልስ ሰጥንላለች። ማስተማሪያ ይሆናል ለምን ይሄ ነገር እንዳደረገች። ከዛ ደግሞ የሆነ ሳለ ራሴን ለማረጋጋት ከሀገር ወጣለሁ። ወዴት ነው የምትሄጂው? ወይ ሁለት መቶ ሀምሳ ሺህ ስትገቢ ከብሩኬ ጋር ተያይዛችሁ ወደ ሀገር ለመግባት ነው ማለት ና በቃ ቤተሰብ ይግባችሁ። ሁለት መቶ ሺህ እናስገባት። በቃ በእናታችሁ ሰብስክራይብ አርጓት። በቃ ለተለያዩ ሰው ሼር እያደረጋችሁ ማለት እናሳድጋት። እችን የመሰለች ቅመም፣ እችን የመሰለች እንቦጥጥላ፣ የብሩክ ቅምጥን፣ የኔ ጀግና ማለት ነው። እና ሃይሚት ይችላለች፣ የእውነት ለመናገር ትችላለች ማለት ነው እና አንዳንድ ጊዜ እንዳለችው መጀመሪያ ስትናገር በጣም ፍሬ ፍሬ የሆነ ነገሮች ተናግራለች። ምንም ትናንት ብያለል በዚህ ላይ ብሩክ ምንም ነገሮችን እንትን ማለት ይችል ነበር። ማስቀየር ይችል ነበር። እኔም ማረጋጋት ይችል ነበረ። ሊሄድ ነው እንኳን ስልክ ምንም አይነት ጥያቄ እንኳን አልጠየከኝም። ስመ ተመልሼ እንኳን ስመጣ አለች። እውነቱም እዚህ ጋር ልክ ብላለች። እዚህ ጋር ያዙ። ስመጣ እንኳን አንተ እኔ ከመቆጣት ምንድነው ምንድን ነው ለምንድነው የምትይዩ ምክንያት ምንድን ነው ብሎ እንኳን አልጠየቀኝም ላ እዚህ ጋር እውነት ነው ቪዲዮም አለ ማለት ነው ለምን በእርግጥ ተናዷል በመሄዷ እንደዛ በማድረጓ መናደዱ ሲገባ ግን እቤት ደግሞ እቤት ክቡር ነው ሰው የሰው ልጅ ከቤት ውጣ አይባልም ገንባችሁ ማንም ሰው ወንድማችሁ የበደላችሁ ሰው ራሱ ቢሆን ቤት እግዚአብሔር ነው እና ሲመጣ አናግሯችሁ ጉዳዩን ነገር ያን ነገር ማትስማሙበት ከሆነ ወያን ሰው